ጤና ይስጥልን፣ የተወዳጅ ተመልካቾቻችን እንደምንሰነበታችሁ። ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን እየተዘጋጀ የሚቀርበላችሁ ሃይማኖተ አበው የተሰኘው ሳምንታዊ መርሃ ግብራችን ነው። በዛሬው መርሃ ግብራችን እንግዳ ጋብዘን አዲስ ፕሮግራም ይዘንላችሁ ቀርበናል። ከመርሃ ግብራችን ጋራ አብራችሁ እንድትሆኑ በፍቅርና በትሕትና እንጋብዛለን።

እንዲነግሩን የጋበዝናቸው እንግዳችን መጋቤ ሐዲስ ፍሬው አሰፋ ይባላሉ። በፍኖተ ሎዛ ብርጭቆ ቅድስት ማርያም ቤተክርስቲያን ሰባኬ ወንጌል ናቸው። በሙያቸው ደግሞ የመጻሕፍተ ሐዲሳት መምህር ናቸው። እንዲሁም ደግሞ በቅዱስ ጳውሎስ መንፈሳዊ ኮሌጅ በነገረ መለኮት፣ እንዲሁም በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ደግሞ እስከ ማስተርስ ድረስ በነገረ መለኮት የተማሩ እንዲሁም ደግሞ በቅዱስ ያሬድ ዜማ በቅዳሴ በማሕሌት አገልግሎት የሚታወቁ ወጣት ሊቅ ናቸው። የወጣትነት ዘመናቸውን በቤተ ክርስቲያን ትምህርትና በዓለማዊ ትምህርት ያካበቱ ታላቅ የቤተ ክርስቲያናችን ወጣት ሊቅ ናቸው። ከእሳቸው ጋር ቆይታ እናደርጋለን። እናንተም አብራችሁ እንድትሆኑ በፍቅርና በትና እንጋብዛችኋለን። መምህራችን እንኳን ደህና እንግዲህ እንደሚታወቀው ሃይማኖተ አበው በተሰኘው መርሃ ግብራችን ከዚህ በፊት ብዙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍትን የስርዓት መጻሕፍትን እንዲሁም ደግሞ የቅዳሴ መጽሐፍትን እያነሳን ከሁለት ዓመት ያላነሰ ጉዞ አድርገናል። አሁን ደግሞ መርሃ ግብሩ ሃይማኖተ አበው ስለሆነ በሃይማኖተ አበው የጻፉ፣ የተጋደሉ፣ ሃይማኖታቸውን የጠበቁና ያስጠበቁ ሊቃውንትን እያነሳን ከነዚያ ሊቃውንት እየተመማር እንገኛለን ማለት ነው። ዛሬም እንግዲህ ያነሳነው ለዛሬው መርሃ ግብራችን ከሃይማኖት አበው ሊቃውንት መካከል አንዱ ቅዱስ ዲዮናሴዎስ ነው። እሱን አንስተን እንግዲህ የቅዱስ ዲዮናሴዎስን ሕይወት የነበረበትን ዘመን አስተምህሮውን ወደኛ ዘመን አምተን እየቃኘን ቆይታ ምናደርግ ይሆናል። እንደው እንደ መግቢያ እንዲሆነን ቅዱስ ዲዮናሴዎስ ከፍልስፍና ወደ ክርስትና የተመለሰ ሊቅ ነው። እንደው ከፍልስፍና ወደ ክርስትና እንዴት ተመለሰ? የፍልስፍና ወጥቶ ወደ ክርስትና እንዲመለስ ምክንያት የሆነው አስተማሪ ካለው ቢያብራሩልን መምህራችን። እሺ ስለጋበዛችሁኝ እጅጋርጌ በቤተክርስቲያን ስም እኔም አመሰግናለሁ። እንግዲህ ይሄ ሃይማኖተ አበው የተሰኘው መርሃ ግብር እኔም በምሆንበት በምገኝበት ቦታ ሁሉ መከታተለው እጅግ ትልልቅ የቤተ ክርስቲያን ሊቃውንት፣ ዓይናማ ሊቃውንት መጻሕፍትን ያነበቡ ብቻ ሳይሆን መጻሕፍትን የተመገቡ መጻሕፍትን የሚጽፉ የሚያብራሩ፣ የሚተረጉሙ፣ የሚያመሰጥሩ በርካታ ሊቃውንት የሚቀርቡበት ድንቅ መርሃ ግብር ፕሮግራም ነውና በድጋሚ በዚህ ጉባኤ ላይ እንድገኝ ያለኝንም ሀሳብ እንዳካፍል ስለጋበዛችሁኝ አመሰግናለሁ። ወደ ጥያቄው ስንሄድ ከፍልስፍና ወደ ክርስትና እንዴት ተመለሰ፣ በምን ምክንያትና በማን ተመለሰ የሚል ጥያቄ ነው የተጠየቅኩት። እንግዲህ ወደ ትክክለኛው የጥያቄ ሀሳብ ከመሄዳችን በፊት ፍልስፍና ራሱ ምንድን ነው፣ ክርስትናስ ምንድን ነው ሚለውን በጥቂቱ ብናየ ደስ ይለኛል። ፍልስፍና እንግዲህ ከስሜት ሕዋሳችን የሚነሳ እውነትን የመፈለግ እውነትን የማወቅ ጥበብን የማወቅ ጥበብን የመፈለግ ፍላጎት ነው። ፍልስፍና ብዙ መሰረቶች አሉት፣ ብዙ እሳቤዎች አሉት፣ ብዙ ነገሮች አሉት። በአጭሩ ግን ፍልስፍና ምንድን ነው ከተባለ ከስሜት ሕዋሳችን ተነስቶ እውነትን የመፈለግ ጥበብን የመፈለግ እውቀትን የመፈለግ እና ሌሎችንም ነገሮች አዲስ የሚያደርግ አንድ ኮንሰፕት ደግሞ እንዲሁ ቀለል ብሎ የሚታይ ሳይሆን በጣም ትልቅ ሀሳብ ነው ፍልስፍና። ክርስትና ደግሞ እንደ ፍልስፍና ከስሜት ሕዋስ የሚነሳ ሳይሆን የክርስትና መነሻውም መድረሻውም እግዚአብሔር ነው። ይህ ዲቫይን ሪቨሉሽን የሚባለው ማለት ነው በቴዎሎጂ የሃይማኖታችን መስራች እግዚአብሔር ነው። ፍልስፍና ቅድም እንዳብራራ ነው ለማብራራት እንደሞከር ነው ከሰው ልብ የሚፈልቅ ከሰው ልብ የሚወጣ ከሰው አይምሮ የሚወጣ ነው። ክርስትና ግን ከልበ ሥላሴ ማለት ሃይማኖት ከልበ ሥላሴ በልበ ሥላሴ የነበረ ያለ የሚኖር ደግሞ እንደ እግዚአብሔር እንደ ፈቃዱ ደግሞ በራሱ ከእግዚአብሔር የመጣ ከእግዚአብሔር የተቀበለ ነው። ሃይማኖት በዚህ መልኩ ይገለጣል እና ከፍልስፍና ወደ ክርስትና የመጡ በጣም አያሌ ሊቃውንት አሉ ተነሱ በተለይ ይህ መሰረት ምሰሶ የሚባለውን ነገር በሁለት መንገድ በጣም በጥሩ ሁኔታ ነው ያዩት፣ እና ይህ የክርስትና አንድ ምሰሶ ነው አሁን እያሉን ያሉ አድማጭ ተመልካቾቻችን፣ ፍልስፍናና ክርስትና ራሱን የቻለ መነሻ መድረሻ መሰረት አለው ብለው ነው። በጣም በጣም ጥሩ ሀሳብ ስለሆነ እንደው ትኩረት ሰጠው ሰዎቹ ተነስተው በኋላም እየተብራራ ስለሚሄድ እንዲያዩት ፈልጌ ነው። ወደ መልካመሽ፣ አመሰግናለሁ። እያንዳንዱ ሀሳብ መነሻ አለው። ምናልባትም ደግሞ መድረሻው ግን ሊለያይ ይችላል። የክርስትና መነሻ ግን ምንጩም እግዚአብሔር ነው፣ መድረሻውም እግዚአብሔር ነው። ፍልስፍና መነሻው የሰው አይምሮ የሰው ልቡና ነው። መድረሻው እውነትን ፍለጋ ጥበብን ፍለጋ ሆኖ ግን እውነትን ሳያገኛት እውነትን ማሰትም ላይ ሊያርፍ ይችላል። ክርስትና ግን የሃይማኖታችን መሰረት እግዚአብሔር ነው። የሃይማኖታችን መስራች ራሱ እግዚአብሔር ስለሆነ መነሻችንም መዳረሻችንም እግዚአብሔር ይሆናል ማለት ነው። እና ፍልስፍና በጣም ብዙ ምንጮች ብዙ ካርዶች አሉት። በነገራችን ላይ ፍልስፍና ምንድን ነው የሚያጠነው ምንድነው የሚጠይቀው ብለን እንደው ትንሽ ጫና አድርገን ሀሳቡን ብናወራው ፍልስፍና መጀመሪያ የሚጠይቀው ስለ ስለ ኑባሬ የሚባለው ስለ ስነ ተፈጥሮ፣ ስለ ነገረ ተፈጥሮ ይሄ ኤግዚስተንስ የሚባለው ይሄ ማለት እግዚአብሔር ማን ነው ምንነቱ ምንድን ነው? ሰው ምንድን ነው? ነፍስ ምንድን ነው? ተፈጥሮ ምንድን ነው? መላእክት ምንድን ናቸው እያለ ይጠይቃል። እሱ ብቻ አይደለም፣ ጊዜ ምንድን ነው? ቦታ ምንድን ነው እያለ ይጠይቃል። አይምሮ ምንድን ነው? አካል ምንድን ነው? ይሄ ግዙፍ አካል ምንድን ነው? ምን ይባላል? እንዴት ይታወቃል? እሱ ብቻ አይደለም፣ ይሄ ዴዝ ኤንድ ኢሞርታሊቲ የሚባለው በቴዎሎጂ ሞት ምንድን ነው ይላል። ከዛ ደግሞ ዘላለምነት ምንድን ነው እያለ ይህንን ሁሉ በሰፊው ሚያጠና በጣም የእውቀት ክፍል፣ የእውቀት ምንጭ፣ በጣም ፍልስፍና ሲባል እንዲቀለል አድርገን የማናየው ግን ብዙ ካርዶች አሉት፣ በጣም ብዙ ኮንተንቶች አሉት ሀሳብ ነው። እና ከዚህ ሀሳብ፣ ከዚህ ባህር የፈለሱ የመጡ፣ ወደ ክርስትናው አደባባይ የተገለጡ አያሌ ሊቃውንቶች አሉ። ከእነዚያ መካከል አንዱ ሊቁ፣ ቅዱሱ፣ ሰማይቱ፣ ደራሲው ቅዱስ ዲዮናሲዎስ ነው ማለት ነው። እና ዲዮናሲዎስ የነበረበት ዘመን በዚህ በአንደኛው መቶ ክፍለ ዘመን ክርስቶስ በስጋ በነበረበት ዘመን የነበረ እነ ቅዱስ ጳውሎስ ወደ ክርስትናው ዓለም በተጠሩበት ዘመን የነበረ ጥበብን በመፈለግ የከሳ ሰው ነበረ። ያ ማለት ከፍልስፍና እነዚህና አርስቶትል እነ ፕሌቶ የሚያወሩትን ጥበብ ለማወቅ ለመፈለግ፣ ለማግኘት የከሳ ሰው እሱ ብቻ አደለም። እውነተኛውን ጥበብ ራሱ ጥበብ የተባለው እግዚአብሔርን ወይም እግዚአብሔር ጥበብ ነው ተብሎ በመጽሐፍ እንደተገለጸ እግዚአብሔር ፍቅር ነው ተብሎ እንደተገለጸ እግዚአብሔር ሕይወት ነው ተብሎ እንደተገለጸ የሞት መድኃኒት የሆነውን እግዚአብሔርን ለማግኘት ጥበብን በመፈለግ የከሳ በጣም የሚገርም ሰው ነው። በአንደኛው መቶ ክፍለ ዘመን የነበረ እና የተመለሰበት ወደ ክርስትና ከፍልስፍና ወደ ክርስትና የተመለሰበት እና በማን እንደተመለሰ እንዲ አድማጭ ተመልካቾቻችን ይህንን የቅዱስ ዲዮናስዮስን ሃይማኖት አበውን ምራፍ 10ን ሲያነቡ የሐዋርያት ሥራ ምራፍ 17 ን ከአንድ እስከ መጨረሻው አብረው ቢያነቡት። ሌላኛው የዲዮናስዮስ አንደኛው የሃይማኖት ክፍል የመጣበት እንዴት እንደተጠራ እንዴት ከፍልስፍና ወደ ክርስትና ወደ ኦርቶዶክሳዊ ተዋህዶ ቤተ ክርስቲያን ሃይማኖት እንዴት እንደመጣ እዛ ላይ ይነግረናልና በአጭሩ ሐሳቡን ለማስቀመጥ ሐዋርያው ቅዱስ ጳውሎስ ወንጌልን ለማስተማር ወደ አቴና ይገባል። አቴንስ ማለት ነው ች ግሪክ፣ ግሪክ ደግሞ የፍልስፍና ማዕከል፣ የጥበብ ማዕከል፣ የውበት ማዕከል፣ እያንዳንዱ ስልጣኔ እውነት ነው አይደለም ትክክል ነው አይደለም የሚለውን ፕሩፍ የሚያደርጉበት አያሌ ሊቃውንት ያሉበት የጥበብና የፍልስፍና ማዕከል ነበረች እና በዚህ ገባ ቅዱስ ጳውሎስ ገብቶ ሲመለከት የፍልስፍና የጥበብ የእውቀት ማዕከል ብቻ አልነበረች። በጣም በሽም ይቆጠሩ ጣዖታት ያሉበት የጣዖታትም ማይከል ቅርጫት ሆኖ አገኛት። በነዛ መካከልም ሲዘዋወር በግሪክ አደባባዮች ሲመላለስ ደግሞ አንድ የቅዱስ ጳውሎስን ሀሳብ ቅዱስ ጳውሎስን አይምሮ የሳበ ያዝ ያደረገ አንመልእክት መልክት አገኘ አን ጽሁፍ አገኘ፣ ለማይታወቅ አምላክ ሚል ያ ማለት እልመክኑን ሚል ስም አገኘ። ከዛ በኋላ ቅዱስ ጳውሎስ የሄደበት ዓላማ ወንጌል ማስተማር ክርስትናን ማስፋፋት ነውና ስለ ኢየሱስ ክርስቶስ ማስተማር ጀመረ። እና ይሄ ቅዱስ ሊሆና ስለሰደሙ ደግሞ ፈላስፋ ነው፣ ሊቅ ነው። እንደውም ርሰ ሊቃውንት ሚል ቅጽል ሰጠውታል። በነገራችን ላይ በጣም ነገሮችን አድሚት አድርጎ ስለሚናገር ፈላስፋ ብቻ አይደለም ሎየርም፣ ደግሞ የዚ የሮማን የህግ ኮንሰፕት በትክክል የተረዳ የፍርድ ቤትም ሰው ነው። ታሪኩን ስናጠና እሱ ነው የሚነግረንና ቅዱስ ጳውሎስ ስለ ክርስቶስ ሲያስተምር ስለ ወንጌል ሲያስተምር የዲዮናሲዮስ ደቀ መዛሙርት ቅዱስ ጳውሎስን ሰሙትና ወደ መምህራቸው ወደ ሰሊቀመት ወደሚባለው ወደ ዲዮናሲዮስ የሄዱና አዲስ ትምህርት የሚያስተምር አንድ ሰው በግሪክ አደባባዮች እየታየ ነው ብለው ይነግሩታል። ይዛችሁ አምጡልኝ ይላቸዋል። ዲዮናስዎስ ጋር ቅዱስ ጳውሎስ ይገናኛል። ከዛ ቅዱስ ጳውሎስ ደግሞ ስለ ኢየሱስ ክርስቶስ መድኃኒት ስለሆነው ጥበብ ስለሆነው ንቅረብ ለመድኃኒተ ህይወት፣ አይደል የሚለው በቅዳሴ ጊዜ ላይ ንቅረብ ለመድኃኒተ ህይወት መድኃኒት ሆኖ ስለተሰጠን ጸጋን ስለ ሆኖ ስለተሰጠን ስለ ኢየሱስ ክርስቶስ ወደ እሱ እንቅረብ በጥበብ ምንቀበለው ብሎ በቅዳሴያችን እንደተገለጠው ጥበብ ክርስቶስን ቅዱስ ጳውሎስ ያ ጥበብን በመፈለግ ለከሰው ለዲዮናስዮስ ጥበብ ክርስቶስን ሰበከለት። ምን ማስረጃ አለ ብሎ ጠየቀው። ቅዱስ ዲዮናስ ማንን? ቅዱስ ጳውሎስን ማለት ነው። እና ከ14 ዓመት በፊት ኢየሱስ ክርስቶስ በቀራንዮ አደባባይ በመልተ መስቀል ሲሰቀል የተከናወኑትን ታምራቶች ይህ ሰው አስቀድሞ ጽፎ ነበር። የሱም ለቀ መዛሙርት ክርስቶስ በተሰቀለ ጊዜ በዓለም ላይ የሆነውን ነገር ሂደው ለዲዮናስዮስ ነግረው፣ ዲዮናስዮስ ደግሞ እያንዳንዱን የተከናወኑትን ታምራት፣ የፀሐይን መጨለም፣ የጨረቃ እንደመሆን፣ የከዋክብትን መርገፍ፣ ያለቶቹን ማሰነጣጠቅ፣ የመጋረጃዎች መቀደድ፣ በአጠቃላይ የሆኑትን ታምራት መዝግቦ ቀኑን፣ ሰዓቱን፣ እለቱን ይዞ ስለነበረ ይሄ ክርስቶስ መድኃኒት ስለመሆኑ፣ ክርስቶስ የእግዚአብሔር ልጅ ስለመሆኑ፣ ክርስቶስ አምላክ ስለመሆኑ ምን ማስረጃ አለ ብሎ ዲዮናስዮስ ይጠይቀዋል። ፈላስፎች በነገራችን ላይ ጥበባቸውን የሚጀምሩት ከጥያቄ ነው ይሄ የፈላስፎች ሥላሴነት የፈላስፎች አንድም ሶስትምነት ከጥያቄ ይጀምራል ነው የሚሉት እኛ በቅዱሳት መጽሐፍት ምንድን ምለው የጥበብ መጀመሪያው ማንም መፍራት ነው ምንለው የጥበብ መጀመሪያው እግዚአብሔር መፍራት ነው የፈላስፎች ደግሞ የጥበብ መጀመሪያው መጠየቅ ነው ነው የሚሉት የነሱ ማለት ነው እና ጠየቀው ቅዱስ ጳውሎስ እለቱንም ሰዓቱንም ቀኑንም በትክክል ነገረው ያን ጊዜ ቅዱስ ዲዮናሲዎስ ከፍልስፍና ወደ ክርስትና በቅዱስ ጳውሎስ ትምህርት ተመለሰ። ቅዱስ ጳውሎስም አስተምሮ በዛው ፍልስፍና ባጠናበት በነገረ ክርስቶስ፣ በትምህርተ ክርስቶስ ፍልስፍናን አጥምቆ ዲዮናሲዎስ የግሪክን ሰዎችን አብረው የእሱንም ደቀ መዛሙርት በቅዱስ ጳውሎስ ትምህርት አሳምኖ ጳጳስ አድርጎ በአቴንስ ከተማ ላይ የሾመው ድንቅ ሊቅ ደራሲ ቅዱስ አባት ነው ማለት ነው። ዲዮናስ ውስጥ ባጭሩ ይህን ይመስላል። ሰማልን በጣም ብዙ ጠቃሚና መልካም የሆኑ ሀሳቦቹን አንስተዋል። በተለይ ከፍልስፍና ወደ ክርስትና በዚያ ዘመን ቅድም ስትም እንዳሉት ፍልስፍና ገዝፎ ትምህርት ቤት ተሰርቶለት ብዙ ሰው እየሰበሰበ የሁሉም ሰው ሀሳብ ሰብስቦ በያዘበት ወቅት ላይ ቅዱስ ጳውሎስ ደግሞ ዲዮናሲዎስን ያህል ፈላስፋ ዲዮናሲዎስን ያህል ሊቅ ደራሲ ወደ ክርስትና አምጥቶ፣ በነገራችን ላይ ዲዮናሲዎስን ብቻ አይደለም ያሳምነው። ዲዮናሲዎስን አሳመነ ማለት አጠቃላይ የግሪክን ፈላስፎች የእሱንም ተከታዮች ቅድም ብለውት እርሰ ሊቃውንት ነው ብለውት አይደለም? የእርሰ ሊቃውንቱን ማሳመን ማለት አጠቃላይ ከተማዋን ማሳመን ማለት ነው። የዲዮናሲዎስ ከፍልስፍና ወደ ክርስትና መመለስ ሙሉ በሙሉ ፈላስፎች በአጠቃላይ ክርስትናን እንዲቀበሉና እንዲያምኑ አደረጉ ማለት ነው። እንደው ቅዱስ ዲዮናሲዎስ በፍልስፍናው የክርስቶስን መሰቀል የክርስቶስን መሞት በዕለተ ዓርብ የተደረገውን በምን አወቀ? በጣም ጥሩ ጥያቄ ነው። እንግዲህ እሱ ጠቢብ ሲሆን ጥበብን ይፈልጋል፣ ጥበብን ይመረምራል፣ ጥበብን ደግሞ የመረመራትን ጥበብ መጨበጥ መያዝ ይፈልጋልና እሱ ክርስቶስ በተሰቀለ ጊዜ ዓለም በሙሉ የሆነውን ነገር እናውቃለን። ይህ ቀራንዮ ላይ ብቻ የተደረገ ኢየሩሳሌም ላይ ብቻ የተደረገ አይደለም፣ በዓለም ሁሉ የተደረገ ነው። የጥበብ ሰዎች ደግሞ እንግዲህ ቅዱስ ጳውሎስን በቅዱስ መጽሐፍ እንደነገርን በመልእክቱ እንደነገረን ይህ አይሁድ ምልክትን የግሪክ ሰዎች ደግሞ ምንም ጥበብን ፍልስፍናን ይፈልጋሉ ብሎ እንደነገረን የግሪክ ሰቦች በጣም የሚታወቁበት ብራንዳቸው ፍልስፍና ነው። መጠየቅ ነው፣ መመራመር ነው። እና ያን የሆነውን ነገር ከነ ሰዓቱ ከነጊዜው ከነ ሁኔታው መዝግቦ ይዞ ነበረ። እንግዲህ ያንን ነው የተሰቀለውን ክርስቶስን ቅዱስ ጳውሎስ ሲሰብክለት ያ የተሰቀለው ክርስቶስ ለሰው ልጆች ከሰማይ ወደ ምድር የመጣው ክርስቶስ በተሰቀለ ጊዜ የሆነውን ነገር ሁሉ ዲዮናስዮስ መዝግቦ ነበር። ስለዚህ የፀሐይ መጨለም ለሱ ግልጽ ነው፣ መዝግቧል፣ ይዟል። የጨረቃ ደም መሆን፣ በአጠቃላይ የተደረጉት ታምራቶች ሁሉ ጽፎ ይዞ ስለነበረ ያንን ትኩስ አድርጎ ቅዱስ ጳውሎስ ነገረው። መዝገቡን አወጣ፣ ገለጠ። ሲመለከት ቀኑ አልተለወጠም፣ ሰዓቱ አልተለወጠም። እያንዳንዱ ነገር ቅዱስ ጳውሎስ ከሚለው ጋር እኩል መጣለት ማለት ነው። እና በዚህ በተደረገው ታምራት ነው ግሩም ነው። መምህራችን ስለዚህ ዓለም ሁሉ ጨለማ ሆነ ይላል ቅዱስ ማቴዎስ ሲመዘግብ። ስለዚህ ዓለም ሲጨልም በራሱ በፍልስፍና አመዘጋገብ ባያውቀውም በዓለም ላይ የተከሰተውን ክስተት ጽፎ ያዘ። ያ ክስተት ደግሞ ቅዱስ ጳውሎስ ሲያስተምር ክርስትና ሆነለት፣ በዚያ ተመለሰ። እጅግ ግሩም ነው። ትክክል። እንዲሁም ምን ይላል የእሱ ድርሰት? ብዙ ድርሰቶችን ደርሰዋል እና ከገለጻቸው የድርሰቶቹ ጽሑፍስ መካከል ይሄ በዘመኔ መካከል በዘመኑ ሁሉ ስፈልገውን የነበረውን እውነተኛውን አምላክ ሰቅለው ገለውታል ብሎ ነው ቅዱስ ጳውሎስ የነገረው። እንደውም ያንን ፕሮፍ ሲያደርግለት በዘመኑ ሁሉ በጥበብ ፍልስፍና ስፈልገው የነበረውን እውነተኛውን አምላክ ያለ በደሉ ያለ አጣጡ ሰቅለው ገደሉት ብሎ ለቅዱስ ጳውሎስ በዛው ፊቱ ላይ መስክሯል ማለት ነው። እናሱ ነው ግሩም ነው። እንግዲህ ቅድም ስሁትም እንዳሉት ቅዱስ ጳውሎስ አስተማረው፣ አጠመቀው ካጠመቀው በኋላ ደግሞ የሚገባውን የክርስትና ትምህርት አስተምሮ ካበቃው በኋላ ወደ ሌላም ሀገር ሳይሄድ በዚሁ ሀገር ነው የተሾመው። እና ምን ይላል ይቤ ቅዱስ ዲዮናሲዎስ ሊቀ ጳጳስ ዘአሬዎስፋጎስ በአሬዎስፋጎስ ሊቀ ጵጵስናን የተሾመ ዲዮናሲዎስ እንዲህ አለ ይላል። አሬዎስፋጎስ ማለት ምን ማለት ነው? አሬዎስፋጎስ መካነ አይምሮ ማለት ነው። ባጭሩ ቃሉን ለመተርጎም መካነ አይምሮ የጥበብ እነዚህ በጣም ትልልቅ የፍልስፍና ሀሳቦች የሚነገሩበት አዲስ ሀሳብ በግሪክ ፈላስፎችም ሆነ ከውጭ አዲስ ትምህርት አዲስ ሀሳብ ሲመጣ ተከራካሪዎች በጣም እነዚህ ባሉ በጣም ትልልቅ የፍልስፍና ሰዎች የሚገኙበት ልክ አሁን ዓለማዊ ዩኒቨርሲቲ እንደምንለው፣ ቴዎሎጂካል ዩኒቨርሲቲ እንደምንለው ይሄ የጥበብ በአብነት ትምህርት ቤት ደግሞ ቅዱሳት መጻሕፍቱን አቋቋሙን፣ ቅዳሴውን አባቶቻችን የሚያስተምሩበት ሁሉ ይሄ መካና አይምሮ ሰው ዳግም የሚወለድበት በእውቀት የሚወለድበት በጥበብ የሚወለድበት በሀገራችንም የአብነት ትምህርት ቤቶች ልክ እንደዛ ሁሉ ትልልቅ የጥበብ ሀሳቦች የሚነሱበት፣ ሀሳቦች ተከራካሪዎች የሚያቀርቡበት መካና የምሮ የጥበብ ቦታ የእውቀት ቦታ በደንብ የተጠበቀ በጣም በንጽሕና የተያዘ ልክ የፈላስፎች ቤተ መቅደስ ነው የሚባለው ሀሳባቸውን ንግግራቸውን ሁሉ እዛ ላይ ነው የሚያደርጉትና በአጭሩ ጥያቄውን ለመመለስ አሪዎስፋጎስ ማለት መካና አይምሮ የጥበብ የእውቀት የምርምር ስፍራ የክርክር ቦታ እንደማለት ነው። ስለ እንደዚሁ ጋር ተያይዞ ምናልባት አሁን እነዚህ የፍልስፍና ትምህርት ቤቶች ካልናቸው አሁን ቅድም በዓለማዊ ትምህርትም በእኛ በቤተ ክርስቲያን ትምህርትም እንዲህ ምንላቸው ሰዎች ምናልባት አሁን ይሄ የመካና አይምሮ የእውቀት ቦታዎች ተብለዋል። እንደው እዚህ ላይ ያሉ ሰዎች ምናልባት የሚያስተምሩት መምህራንም የሚማሩት መምህራንም እንደው አሁን ከጠራ ነው የእውቀት ማዕከል ካልነው ጋር እንደው ግንኙነቱ እንዴት ነው? ምናልባት አሁን አሁን በተለይ አሁን ላይ ያለው ከዛም ጋራ ላይመሳሰል ይችላል ግን በመሰረታዊ ጉዳይ ግን ምክንያቱም አብነት ትምህርት ቤትን ብናነሳ የቅኔ መምህሩ ቅኔን በትክክል ያስተምራል። ያቋቋም መምህሩ አቋቋም ቤተ ጉባኤ ላይ ስንሄድ ያቋቋም መምህሩ ያቋቋም ተማሪዎችን አቋቋም የሚባለውን ትምህርት ከዘሩ ጀምሮ እስከ ጽፋቱ እስከ ሰላሙ ድረስ በትክክል ያስተምራል። ግን ምንድን ነው የዛኛው ጠባዩ ካራክተሩ የሚለየው በጣም ስኮላርስ የሆኑ የታወቁ የሕግ ሰዎች የፍልስፍና ሰዎች ይሄ ቢዩቲን የሚያጠኑ አርትን የሚያጠኑ ይሄ ሕግን የሚያጠኑ ሰዎች በየፈርጁ ተሰብስበው በቃ ይህ ምግብን ይረሱታል፣ መጠጥን ይረሱታል። ይሄ ምግባቸው፣ ልብሳቸው፣ መጠለያቸው ይሄ ፍልስፍና የሆነላቸው ሰዎች ሁሉ ይሄ ለክርክር እንደውም ቅዱስ ጳውሎስ ራሱ እዚህ አሪዮስ ፋጎስ የሚባለው ቦታ ላይ ተጠርቶ ተከራክሯል እንደውም ለማይታወቅ አምላክ ብላችሁ የጻፋችሁት ለምሳሌ እነሱ የፀሐይ አምላክ፣ የጨረቃ አምላክ፣ የመብረቅ አምላክ፣ የዝናብ አምላክ፣ የነፋስ አምላክ እያሉ ያመልካሉ። ምናልባት የረሳ ነው አምላክ ካለ ብለው የማይታወቅ አምላክ ለማይታወቅ አምላክ ብለው ነው እንግዲህ የጻፉት። እነሱ የረሳ ነው ካለ ብለው እናንተ እንደዚህ ብላችሁ የጻፋችሁት እሱ ከሰማይ የወረደው ከአብ የወጣው ክርስቶስ ነው፣ ከድንግል የተወለደው እሱ ነው ብሎ ቅዱስ ጳውሎስ አርዮስ ፋጎስ ላይ የሰበከው ትልቁ ትምህርት እንዲሆን ይሄ ነው ማለት ነው። እና ልዩነትም የሚመሳሰሉ ነገሮች አሁን ካለንበት ጋራ የሚገናኙ ነገሮች አሉት ብሎ መናገር ይቻላል። ስለዚህ አርዮስ ፋጎስ ማለት ከፍ ያለ ቦታ እኛ ማስመስከሪያ ቦታዎች እንደምንላቸው ማንም የሚገባበት ሳይሆን የከፍተኛ እውቀት ያካበቱና እውቀታቸው የሚሰጡም የሚቀበሉም ነው አይደለም ብለውም በነፃነት የሚከራከሩ እንዲህ አይነት ቦታ ነው ማለት ነው። በጣም ቀላዩት ያሰማልን። የተወዳጅ ተመልካቾቻችን ወደ እናንተ እያደረስ የምንገኘው ሃይማኖተ አበው በተሰኘው ሳምንታዊ መርሃ ግብራችን ቅዱስ ዲዮናስዮስ ከፍልስፍና ወደ ክርስትና እንዴት ተመለሰ፣ ከክርስትና ከፍልስፍና ወደ ክርስትና ከተመለሰ በኋላ ደግሞ ያደረጋቸው ጉዳዮች ምንድናቸው፣ ከክርስትና ወደ ፍልስፍና እንዲመለስ ደግሞ ማን ነበር አስተማሪው፣ እንዴት ስድስት ተመለሰ እያል እየተመማር ነው የምንገኘው። ይህ ትምህርት ዛሬም ላለው ወጣት በተለይ በኋላ መጨረሻ ላይ ሀሳብ የምናነሳበት ሆኖ ትልቅ ትምህርት ስለሆነ በተለይ የዩኒቨርስቲ ተማሪዎች፣ የቴዎሎጂ ተማሪዎች፣ አጠቃላይ በወጣትነት እድሜ ሆነው የፍልስፍና መጽሐፍትን የሚያነቡ ይልቁንም የፍልስፍንና የክርስትና መጽሐፍትን የክርስትና መጽሐፍትን አሳንሰው የፍልስፍና መጽሐፍትን ከፍ አድርገው የሚያሳዩ ወጣቶች በእጅጉ እንዲመለከቱንና ከዚህ በመነሳት ደግሞ በአጠቃላይ የክርስትና ትምህርታቸውን እንዲያጠኑ ወይም ደግሞ ያነበቧቸው የፍልስፍና መጽሐፍትን በክርስትና መጽሐፍ እንዲመዝኑ በተለየ መልእክታችን ነውና እንድታደምጡልን እናሳስባለን። ሶስተኛው ጥያቄያችን ደግሞ ቅዱስ ዲዮናሲዎስ ከፍልስፍና ከተመለሰ በኋላ በአቴና እስከ ጵጵስና ድረስ ተሾሞ ቤተክርስቲያንን እስከ ሰማዕትነት ድረስ አገልግሏል። እንደው ከተመለሰ በኋላ በፍልስፍና ያካበተውን የጨረሰውን ጊዜውን ደግሞ እንደው ለክርስትና የሰጠው አገልግሎት የነበረው ጊዜ እንዴት ነበረ? በጣም ጥሩ ጥያቄ ነው። ለሚያምን ሁሉ ይቻላል። በአገልግሎት ዘመኑ እንግዲህ እስከ ሰማይትነት ድረስ የደረሰ በጣም ድንቅ አባት ነው። በአንደኛው መቶ ክፍለ ዘመን የነበረ ከነ ቅዱስ ጳውሎስ ጋር ከነ ጢሞቴዎስ ጋር ከነ ሲላስ ጋር አብሮ የተመላለሰ ድንቅ ሊቅ ነውና በቤተ ክርስቲያን በመንፈሳዊ ሕይወቱ በጣም ብዙ ስራዎችን የሰራ ያ ማለት ከአህዛብነት ወደ ሕዝበ እግዚአብሔር ወደ ክርስትናው አደባባይ ብዙ ሰዎችን መልሷል። የመጀመሪያው አንድ ሐዋርያ አንድ የቤተ ክርስቲያን አገልጋይ የሚጠራበት ትልቁ ዓላማ ያላመኑ ሰዎችን ማሳመን ከዚህ ከክህደት ወደ እምነት ከዓለማዊ ወደ መንፈሳዊው ዓለም ማፍለስ ስለሆነ ዲዮናሲዎስ ክርስትናን ከተቀበለ በኋላ ወይም ከፍልስፍና ወደ ክርስትና ከመጣ በኋላ ቤተ መቅደስን አሳንሷል። ቅዱሳት መጻሕፍትን ጽፏል። የማያምኑ የነበሩ አሕዛብን ጓደኞቹን፣ ፍልስፍንና ፈላስፎችን በቴዎሎጂ እያጠመቀ ማለት ነው። ትልቁ አድማጮቻችንና ተመልካቾቻችን መያዝ ያለባቸው በዚህ ዘመን ፍልስፍና መቃኘት ያለበት በነገረ መለኮት፣ በትምህርተ ሥላሴ፣ በትምህርተ ክርስቶስ ነው እንጂ ቴዎሎጂ በፍልስፍና መቃኘት የለውም። አሁን ዓለም ይሄ ፊሎዞፊካል ቴዎሎጂ የሚባል ነገር አለ። የትኛውም ጉግል ላይ ገብተን አሁን ሰርች ብናደርግ ፊሎዞፊካል ቴዎሎጂ የሚባል በጣም ብዙ እንትኖች ይመጣሉ፣ ጥናቶች ይመጣሉ። ቴዎሎጂካል ፊሎዞፊ የሚል ግን ብዙ እንትን አይደለም። እና ብዙ ወጣት ምሁራን አሉ፣ ተመራማሪዎች አሉ እና ፊሎዞፊካል ቴዎሎጂን ሳይሆን ቴዎሎጂካል ፊሎዞፊንን በትክክል እንዲያጠኑና ዲዮና ሲሆ ዚ ዝጋኔ የጀመረው በቅዱስ ጳውሎስ ትምህርት፣ ያ ማለት በክርስቶስ ትምህርት፣ በሐዋርያት ትምህርት እየቃኘ ፍልስፍንና ፈላስፎችን እያጠመቀ ቤተ ክርስቲያንን የመራ እስከ ሰማዕትነት ድረስ የደረሰ መጽሐፍም እንደሚነን ለሚያምን ሁሉ ይቻላል መጠኑ ለረድም ከመሊቁ አይደለም የለው ወንጀላችን ስለዚህ እንደ ቅዱስ ጳውሎስ ብዙ ለቤተ ክርስቲያን ዋጋ የከፈለ ሰማዕትም ጭምር ነው። ሊቅ ብቻ ሳይሆን ደራሲ ብቻ ሳይሆን ጸሐፊ ብቻ ሳይሆን እስከ ሰማዕትነት ድረስ የደረሰ ድንቅ አባት ነው ማለት ነው። ሰማልን፣ መምህራችን። የተወዳጅ ተመልካቾቻችን ወደ እናንተ እናደርስላችሁ የነበረ ክፍል አንድ የቅዱስ ዲዮናስዮስ ትምህርት ምን ይመስላል? ከፍልስፍና ወደ ክርስትና እንዴት ተመለሰ ከተመለሰ በኋላስ የሰራቸው ስራዎች ምንድን ናቸው? ከፍልስፍና መጥቶ ሰማዕት መሆን፣ ከፍልስፍና መጥቶ ጳጳስ መሆን፣ ከፍልስፍና ተመልሶ ደግሞ በአጠቃላይ የቤተ ክርስቲያን ራስ አገልጋይ መሆኑን እጅግ ከመጋቢ አዲስ ፍሬዋ ሰፋ ጋር ወደ እናንተ ስናቀርብላችሁ ነበረ። ቀሪውን በክፍል ሁለት ደግሞ ቅዱስ ዲዮናሲዮስ የጻፋቸው መጻሕፍትና ቅዱስ ዲዮናሲዮስ መጨረሻ ላይ ክርስትናውን በድርሰት የደመደመበትን ወደ እናንተ የምናቀር የምናቀርብ ይሆናል። የተወደዳችሁ ተመልካቾቻችን በሚቀጥለው ሳምንት ክፍል ሁለትን ይዘንላቸው እስከምንቀርብ ሰላም፣ እግዚአብሔር ከእናንተ ጋር ይሁን እያልን ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ መርሐ ግብራት ጋር አብራችሁ እንድትሆኑ እየጋበዝን እኛ ከወዲሁ እንሰናበታለን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።